ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የሪያል ማድሪድን ጉዳይ እንመልከት። ትናንትና አንድ እኩል በሆነ ውጤት ጨዋታውን አጠናቀዋል። በርካታ የደከሙ ማድሪድ ተጫዋቾች እንዳሉ ግን የተመለከትንበት ነበረ። የሻቢ አሎንሶም ስራ ብዙ እንደሆነ የተመለከትንበት ጨዋታ ነው። እናንሳዊ ጉዳይ እንዴት አገኘሹ ግን ምሳ ጨዋታውን ያው የሻቢ አሎንሶ የመጀመሪያ ጨዋታ ስለሆነ ምን አይነት መልክ ሊኖረው ይችላል ቡድኑ ምን ሚል ብዙ ወሬ ነበር። እንዴት አገኘሹ? ጥሩ ጨዋታ አልነበረም ወይም የሚስብ አይነት ጨዋታ አልነበረም እና ደግሞ ድካማቸው ሙቀቱ ሁሉም ነገር ፊልም የሚደረግ ይመስለኛል ትናንትና በጣም ብዙ ስራ የሚጠብቀው ይመስለኛል እኔ አሎንሶ ምክንያቱም ቡድኑ ገና የሚቀሩት ነገሮች እንዳሉ ያሳያል አንዳንዶቹ ነገሮች እንደም እንዴት ነው እንደዚህ የሚሆነው ምክንያቱም በዚች ቀናት ለመመደን ቢሆን የሆነ የተለየ ነገር እናያለን ብዬ አስቤ ነበር የተሟላ ቡድን ባይሆንም ግን ብዙ ችግር እንዳለበት የተመለከት ነው ነው አዎ፣ ልክ ነው። የሻቢ አሎንሶ የመጀመሪያ ጨዋታ ነው በምንም መንገድ ማለት ነው። አዲስ አሰልጣኝ ሲመጣ በተለየ ልክ እንደዚህ ከመጀመሪያው ጀምሮ ኃላፊነት ሲረከብ ብዙ ጊዜ ፕሪሲዝኖች ይኖሩታል፣ ቡድኑ ለማቀናጀት ለማዋሀድ የሚሆን ጊዜ ያገኛል። ግን የሻቢ አሎንሶ የመጀመሪያ ጨዋታ የፉክክር ጨዋታ ነው። የአለም የክለቦች ዋንጫ ይሁን ከአልአህሊ ጋር የሚደረግ ጨዋታ ቢሆን ግን የአልአህሊ ስብስብ በጣም ጥሩ ስብስብ ነው። ትላንትና ብዙ ሰው አይቷቸዋል በትልቅ ደረጃ ሲጫወቱ የምናውቃቸው ለምሳሌ የአለም ዋንጫ ላይ በጣም አስደናቂ የነበረው ያሲን ቦኑ፣ ጆ ካንሴሎ፣ ካሊዱ ኩሊባሊ፣ ሬናን ሎዲ፣ ሩበን ኔቬስ፣ ሚሊንኮቪች ሳቪች፣ ማልከም እነዚህ የአላህሊ ተጫዋቾች ናቸው። እንግዲህ ዚ ላይ የአሌክዛንድር ሚትሮቪች አለመኖርም አንድ ተጨማሪ ነጥብ ሆኖ መጠቀስ አለበት። ብዙ ባይሳካለትም ናይማር እዚሁ ነበር። ብሩኖ ፈርናንዴዝን ከዚ በፊት ሞሐመድ ሻላህን ከዚ በፊት ሊዮኔል ሜሲን የመውሰድ ፍላጎት የነበረው ባለፉት ጥቂት ዓመታት በጆርጅ ጄሱስ የሚሰለጥን አሁን ከአውሮፓ ምርጥ አሰልጣኞች መካከል አንደኛውን ሲሞኔን ዛጊን የቀጠረ የገንዘብን ኃይል የሚያሳይ ስብስብ ነው። ጥራት ያላቸው ተጫዋቾች አሉት ቡድን ነው። ስለዚህ እንዲሁ ከኡራዋ ሬድ ዳይመንድስ ጋር ምናምን አይደለም በመጫወት የጀመረው ስብስቡ ሀይ ኳሊቲ ስብስብ ነው። ጨዋታው ለአሰልጣኙም ከጨዋታው በኋላ እንደተናገረው ገና ሶስት ወይም አራት ልምምድ ከሰራም በኋላ የተደረገ ጨዋታ ስለሆነ ሂደት ነው፣ ፕሮሰስ ነው ብሏል። ስለዚህ ይሄ ደግሞ ጊዜ የሚፈልግ ነው። አንዳንዶቹ ነገሮች ድግግሞሽ ይፈልጋሉ፣ ሪፒቲሽን ይፈልጋሉ። በተለይ በመጀመሪያ አጋማሽ አንድ የሚገርም ነገር ተናግሯል። የመጀመሪያ ይፋ የጋዜጣ መግለጫውን ከጨዋታው በኋላ ሲሰጥ ከነሐሴ እስከ ግንቦት የውድድር ዘመኑ ከተጀመረበት እስኪያበቃ ባለበት ጊዜ ካርሎ አንቼሎቲ በተደጋጋሚ ያሉት እና እኛ እኛም እዚህ በተደጋጋሚ የደገምነውን ነገር አለስ ጥቂት ሰከንዶች ብቻ ነበር ያስፈለጉት። ጋዜጣዊ መግለጫው ከተጀመረ በኋላ ባላንስ ባላንስ አልነበረንም አለ። ይሄ እሳቸው በሳንሟ ከሪያል ማዮርካ ጋር ከተጫወቱበት ጨዋታ ጀምሮ እስኪያበቃ ድረስ የውድድር ዘመኑን በሙሉ ባላንስ ባላንስ ባላንስ እያሉ ነው የውድድር ዘመኑን ያሳለፉት። አሁን እንዳልኩት ይሄ ኮንቴክስት ያስፈልገዋል። ቲቦ ኩርቷ ከጨዋታው በኋላ እንዳለውም ለአራት አመት በአንቸሎቲ ስር ስንጫወት ቆየን። ያኔ የነበሩ ሀቢቶች አሉ። በሌላ አይነት አሰልጣኝ ስር ስለነበር ሲጫወቱ የነበሩት በአራት ልምምድ ያንን መቅረፍ አይቻልም የሚል አስተያየት ሰጥቷል። በትክክለኛ አስተያየትም ነው። አሁን ትልልቅ ድምዳሜዎች ላይ በአንድ ጨዋታ መድረስ ፍጹም ተገቢ አይደለም። ሁለት አዳዲስ ፈራሚዎች የመጀመሪያ አሰላለፍ ውስጥ ተካተዋል ሁለት ከፕሪሚየር ሊግ የሄዱት ዲን ሀውሰን እና ትሬንት አሌግዛንደር አርኖል የመጀመሪያ ጨዋታቸውን አድርገዋል በአንድ ፒቮት ነው የተጫወተው ኦሬሊዮን ሹሜኒን ብቸኛ ስድስት ቁጥር አድርጎ ነው የተጠቀመው ወጣት አጥቂ ተጠቅሟል ትናንትና ኪሊያን እምባፔ ስላልነበር ጎንዛሎ ጋርሲያ የሚባል ተጫዋች ነው ከፊት ያሰለፈው ከኤፕሪል 26 በኋላ ነው ለመጀመሪያ ጊዜ ሮድሪጎ እንግዲህ ከሁለት ወር ገደማ በኋላ ወደ ጨዋታ ተመልሶ ሜዳ ውስጥ ያየ ነው። ስለዚህ እነዚህ ሁሉ ነገሮች አዳዲስ ነገሮች ናቸው። አዲስ ኮችንግ ስታፍ በቂ የልምምድ ጊዜ ያልነበረው ቡድኑ ለማዋሃድ የሚያስችል ጊዜ ያልነበረው እና ምሳ ደግሞ እንደጠቀስሽው ለሁ ሁሉንም ቡድን የሚመለከት ነው። በእርግጥ የአሜሪካ ወበቅና ሙቀት አሁን ለሪያል ማድሪድ ወይ ለሆኑ ቡድኖች ብቻ አይደለም ለሁሉም ቡድኖች ከባድ ነው። በእርግጥ ነገር ግን እነዚህ ኮንቴክስቶች ከግምት መግባት እንዳለባቸው ተረርተን ግን አንቺ ያልሽ ነገር በትክክል ገና ጅማሬ ላይ ያለ ብዙ ስራ የሚጠብቀው አሰልጣኙ እንደተናገረው ከፍተኛ የባላንስ ችግር በድጋሚ ትላንትና በተለይ በመጀመሪያው አጋማሽ የተስተዋለበት ነው። እሱ እንዳለው ስንጀምር በመጀመሪያዎቹ ሰላሳ ደቂቃዎች ላይ ብዙ ነገሮች ጎድለውን ነበር። ከኳስም ጋር ያለ ኳስም ጥሩ የኳስ ሰርኩሌሽን አልነበረንም ማለት በቂ የኳስ ቁጥጥ አሁን እኔ የሚመስለኝ በእንደዚህ አይነት ከባድ ሙቀት የምትጫወች ከሆነ ተጫዋቾቹ አይደለም መሮጥ ያለባቸው ኳሱ ነው መሮጥ ያለበት። ከዛ የተጋጣሚ ቡድን ኤሊት የፖሴሽን ቡድን ከሆንች በቀደም ፔዥ አትሌቲኮ ማድሪድን እንደዛ ያደረገው አንድም በጣም ኤሊት የፖሴሽን ቡድን ስለሆነ ነው። 75 ፐርሰንት ኳስ መያዙ ብቻ ሳይሆን በዛ አይነት ከባድ ሙቀት እንዲህ የሚያቀልጥ ሙቀትና ኃይለኛ ወበቅ ባለበት ከባቢ ስትጫወቺ የተጋጣሚ ቡድን ኳስ ቼዝ እንዲያደረግ ካደረግሹ ማለት በቃ ከ30 ደቂቃ በኋላ የሚቀረው ኤነርጂ የለም ማለት ነው። ኤሊት የፖሲሽን ቡድን መሆን ያስፈልጋል። አሁን እሱ ያለው የመጀመሪያው አጋማሽ ሲጀመር በፍጹም ጥሩ የኳስ ስርጭት ሰርኩሌሽን አልነበረንም ብሏል። ከዛ አንዱ ችግር ይሄ ባለፈውም የውድድር ዘመን የነበረ ነው። ይሄኛውን ያለፈው የውድድር ዘመን አካል እናድርገው የአዲሱ የውድድር ዘመን መጀመሪያ እናድርገው አላቅም፣ እንዲ አይነት ኮንፊዥን አለ። ካለፈው የውድድር ዘመን በኋላ የተወሰነ ሳምንታት ጋፕ ስለነበር። ለማንኛውም ግን በአንቸሎቲ ምስር ይስተዋል የነበረው ሪያል ማድሪድ ኤሊት የኳስ ቁጥጥር ቡድን አልነበረም እና እሱ እንዳለው በጥድፊያ ነበር ለመጫወትን ሞክር የነበረዋል በፈጣን ትራንዚሽን ነበር ለመጫወትን ሞክረ የነበረው አለ። ይሄ ደግሞ የእቅዱ አካል የነበረ አይመስልም። ምክንያቱም ቶሎ ቶሎ ኳስ እናጣለን እና በዚህ አይነት ከባድ ሙቀት እየተጫወቱ ቶሎ ቶሎ ኳስ ማጣት በጣም መጥፎ ነው። ኳስ ይዘን መስከን ነበረብን። ኳስ ይዘን ብዙ ቅብብሎች ማድረግ ነበረብን ከዛ ኳስ ስናጣ ሜዳው ይከፋፈት ነበር አለ አልአህሊ በጣም አልዳውሳሪ የሚባል በግራ በኩል የሚጫወት የሳውዲ አረቢያ ብሔራዊ ቡድን ተጫዋች አለ አምበላቸው ነው በቀኝ በኩል ማልከም አለ ደግሞ በሁለቱም በኩል ሀይለኛ የማጥቃት ዝንባል ያላቸው የመስመር ተከላካዮች አሏቸው ካንሴሎ ና ሬናን ሎዲ ስለዚህ ሪያል ማድሪድ ኳስ ባጣ ቁጥር በፍጥነት ወደ መስመር ኳሱን ያወጡታል እና የመጀመሪያ አጋማሽ ላይ አልሀሊ የተሻለ የተሻለው ቡድን ነበር፣ ከሪያል ማድሪድ ይልቅ። ሁለተኛ አጋማሽ ላይ ሪያል ማድሪድ ተሻሽሏል። በተለይ የአርዳ ጉለር መግባት ያ ሪያል ማድሪድ በአማካይ ክፍሉ ላይ ያነሰውን ቴክኒካዊ ጥራት ጨምሮታል። እኔ አንድ ማልረዳው አንድ ነገር አለ፣ በእኔ በኩል ሪያል ማድሪድን በተመለከተ። አንዳንድ የስፔን ጋዜጦችም እንደሚሉት ሻቢ አሎንሶ ከሪያል ማድሪድ ሰዎች ጋር ድርድር ባደረገ ጊዜ ስለሚፈልገው ተጫዋች ሲናገር ምንም እንኳ የሪያል ማድሪድ አሰልጣኞች የዝውውር ጉዳዮችን በተመለከተ ብቸኛ ወሳኞች ባይሆኑም የአንድ ሰው ስም ግን ሰጥቷቸው ነበር። የማርቲን ዙቢሜንዲን ስም ሰጥቷቸው ነበር። እኔ እንደሚታየኝ ሪያል ማድሪድ ባለፈው የውድድር ዘመን አሁን ደግሞ ትላንትናም ከጅምሩ እንዳልኩት፣ ገና ጠዋት ስለሆነ ስለዚህኛው አዲሱ የሪያል ማድሪድ ቡድን ትልልቅ ድምዳሜዎች ላይ መድረስ መጣደፍ ስለሚሆን ብዙ ድምዳሜ ላይ አልደርስም፣ ግን ይሄ የሪያል ማድሪድ የአማካይ ክፍል ዙቢሜንዲ ያለ የሚጮህ አይነት የአማካይ ክፍል እኔ እንደሚገባኝ የእሱ አይነት ታይፕ ተጫዋሽ የሚፈልግ ኮንትሮለር የሚፈልግ አይነት ከቶኒ ክሩስ መልቀቅ በኋላ ያልተተካ እነሱ ሴንትሮ ኮምፒስታ ኦርጋኒዛዶር የሚሉት ልክ እንደ ቶኒ ክሩስ አይነት ጨዋታ የሚያደራጅ አማካይ በጥብቅ የሚፈልግ ባለፉት ጥቂት ሳምንታት በተለይ አስ የሚባለው ጋዜጣ ሪያል ማድሪድ ከዚህ ተጫዋች ጋር ንግግር ማድረግ ጀምሮ አለ አለና ወዲያው ታስተባበለ ተጫዋች ወደ አርሰናል መሄዱ አይቀርም ተባለ እኔ እንደሚገባኝ ሪያል ማድሪድ የግድ ዙቢሜንዲ ይሁን እያልኩ አይደለም አንደኛው ዙቢሜንዲን ነው ያውቀዋል በሪያል ሶሴዳድ ወጣት ቡድን አሰልጥኖታል ልክ እንደሱ ባስክ ነው ግን ሰዎች አሁን ባለፈው ጊዜም ባለጌ እኔ አለ ያው ስፔኖችን የስፓኒሽ ባያዝ አለበት ስፓኒሽ ነው ያጋነናል ብዙ ነገር ግን ከሶስት ምርጥ የዓለም ስድስት ቁጥሮች አንደኛው ነው ብዬ አምናለው ቲየሪ ኦንሪ ከቲየሪ ኦንሪ ጋር እያወራን እሱ ከአንድ እስከ ሶስት እንኳ ያለበት አይመስለኝ ከአንድ እስከ አምስት ውስጥ አለበት ብያምናለሁ አለኝ። አለ ያን ያህል ኳሊቲ ተጫዋች ነው። ስፔናዊ ነው፣ የላሊጋ ተጫዋች ነው። ባለፉት ሶስት አራት ዓመታት ከላሊጋ ምርጥ አማካዮች መካከል አነኛው ነው። ግን አማካይ መሆኑ ብቻ ሳይሆን ታይፑ፣ በተለይ አሎንሶ ለሚፈልገው አይነት ግራኒት ዣካ ነበረው በባየር ሌቨርኩዘን በመጠኑ ልዩነት አላቸው። ግራኒት ዣካም ግን ዲፕላይንግ ፕሌሜከር ሆኖ በጣም ጥሩ ፓሰር በጣም ጥሩ ጨዋታ መቆጣጠር የሚችል ሪትም የሚወስን አይነት ተጫዋች ነው። ሪያል ማድሪድ እንዲህ አይነት ተጫዋች ይጎድሏል። ለምን ገበያው ላይ አክቲቭ ሆነው እንዲህ አይነት ተጫዋች እየፈለጉ እንዳልሆነ አላውቅም። ደግሞ ከሪያል ማድሪድ የፋይናንስ አቅም አንጻር 60 ሚሊዮን ዩሮ ውድ አይመስለኝ። ውል ማፍረሻው 60 ሚሊዮን ዩሮ ነው እና ትላንትና ኖቲስ ታደረገዋለች እንደዚህ አይነት ተጫዋች ሪያል ማድሪድ ይጎድለው እንደነበር አሁን መሀል ላይ የተጠቀሟቸው ሶስት አራት ሶስት ነው የተጫወተው ገና ሀያ ሰከንድ ጨዋታው እንደተጀመረ የሪያል ማድሪድ ኢንቴንሽን ምን እንደሆነ ይገባሻል። በእርግጥ ምክንያቱም ትሬንት አሌክዛንደር አርኖልድ ወዲያው ወደ መሀል ይገባል። ስለዚህ ቢልድ ሲያደርጉ ከኋላ ሶስት ተጫዋቾች ይኖሯቸዋል። እሱ ወደ መሀል ይገባል፣ ሁለተኛ ፒቮት ይሆናል። ከኦሬሊዮን ሸሜኒ አጠገብ ይጫወታል። ሶ ተረድቻ ያለው አንድ ተጨማሪ አማካኝ እንደው እንደ ነጠላ ፒቮት ብቻ ወይም በአንድ ፒቮት ብቻ አይደለም የተጫወቱት። ትሬንት ወደ መሀል ይገባ ስለነበር በሁለት ፒቮት እንደ መጫወት አይነት ቡድኑ ኳስ በሚያጣበት ጊዜ የቀኝ መስመር ተከላካይ ሪያል ማድሪድ ኳስ ሲይዝ ሁለተኛ ስድስት ቁጥር ሆኖ እንደመጫወት አይነት ሚና ነበረው ግን ኦሬሊዮን ሸሜኒ ም ይሁን ፌዴ ቫልቬርዴ ም ይሁን ፌዴ ቫልቬርዴ ወደ ቀኝ ጥቂት አድልቶ ጁድ ቤሊንጋም ወደ ግራ አዘንብሎ ብሎ መሀል ላይ ደግሞ ኦሬሊዮን ሸሜኒ የቡድኑ ፒቮት ሆኖን የጀመሩት በተለይ ደግሞ ልክ እንደ ሻቢ አሎንሶ አይነት ሀይለኛ የፖሴሽን እግር ኳስ መጫወት ለሚፈልግ አይነት አሰልጣኝ ኦሬሊዮን ሸሜኒ በጣም ጥሩ ኳስ ነጣቂ ነው ከሁሉም የሪያል ማድሪድ አማካዮች ኳስ ሪከቨር በማድረግ በመንጠቅ ጥሩ ቦል ዊነር የሚሉት ጥሩ ኳስ ነጣቂ ነው። ነገር ግን የቡድኑ አእምሮ መሆን ግን አይችልም። ያ አይነት የኳስ ሰርኩሌሽን ችሎታ የለውም። ያጥረን ነበር ያለው ነገር አልነበርም። አሁን ሁለተኛ አጋማሽ ላይ አንዱ የተሻሻለው ነገር የሪያል ማድሪድ አጫወት፣ ያ ማድሪድ በሁለተኛ አጋማሽ መሻሻሉ ባህሪያ የሚጠበቅ ተፈጥሮ ቢሆንም የአርዳ ጉለር መግባት ግን ልዩነት ነበር። ቴክኒክ ስለጨመሩ ነው። መሀል ሌሎቹ አትሌቶች ናቸው። ጥሩ ጥሩ ተጫዋቾች ናቸው በጣም የተሟሉ ተጫዋቾች ናቸው። ግን ያ የክሩስ ይሁን አሁን እንዳልኩት የዙቢሜንድ ይሁን ወይ የቡስኬት ሲሆን ወይ የዲዮንግ ይሁን ወይ ሮድሪ ወይ አንደዛ አይነት የጨዋታ ፍጥነት የመወሰን የጨዋታ ፔስ ሴተር የመሆን ችሎታ ያላቸው ተጫዋቾች ግን አይደሉ። ምናልባት ወደፊቱ ወደዛ ሊሄዱ ይችል፣ ግን እኔ ማየው አትሌቲ ጉልበተኞች፣ ከሳጥን ሳጥን መሸፈን የሚችሉ ጎል ማስቆጠር የሚችሉ ጥሩ ሰራተኞች ናቸው ይሄ ደግሞ የበለጠ ሰረብራል የሆነ ችሎታ የሚፈልግ አይነት ነው እና አምና ባለፈው የውድድር ዘመን አስታውሳለሁ፣ ባለፈው የውድድር ዘመን ልበለው፣ አሁን በቅርብ ጊዜ ያለቀውን የላሊጋ ሲዝን አንቸሎቲ ራሳቸው አንዳንድ ጨዋታዎች ላይ በተለይ በኮሎሲየም ሄታፌን በገጠሙ ጊዜ እንዲህ አይነት የጥልቅ አማካኝነት ሚላ ለአርዳ ጉለር ሰጥተውት ለወደፊቱ እዛ ቦታ ላይ ሊጎለበት ይችላል፣ ክሩስ ቦታ ላይ ሊጎለበት ይችላል የሚል አስተያየት ሰጥተው ነበር። ሪያል ማድሪድ ባለፈው የሚወድድር ዘመን ማጣፊያው ሲያጥረው ነው ዳኒ ሴባዮስን እዛ ቦታ ላይ መጫወት የጀመረው። ሴባዮስ ክሩስን አይደለም ግን በስታይል መመሳሰል ከክሩስ ጋር በጣም የሚቀራረበው የሪያል ማድሪድ አማካይ እሱ በመሆኑ ምክንያት ነው። እና ራሱ አሎንሶ ማለት ምን ያህል የተረጋገጠ ነው ክሬዲቢሊቲው ምን ያህል ነው የሚለውን አላውቅም፣ ግን ለሪያል ማድሪድ ሰዎች ዙቢሜንዲን እፈልጋለሁ ብሎ ነግሯቸው ነበር ይላሉ የስፔን ብዙሃን መገናኛዎች እና ለወደፊቱም ቢሆን ማለት ነው፣ ቡድኑ በጣም መሻሻሉ አይቀርም። ገና የአሰልጣኙ የመጀመሪያ ጨዋታ ነው። ሶስት አራት ልምምድ ነው ያደረገው። በጣም አስቸጋሪ በሆነ ጊዜ ነው የመጣው። ሪያል ማድሪድ የሽግግር ጊዜ ላይ ነው ያለው። ከተወሰነ መብላላት በኋላ እሱ የሚፈልገውን አይነት ቡድን መስራቱ አይቀር ይሆናል። ግን እንዲህ አይነት ታይፕ ተጫዋች ግን ሪያል ማድሪድ የግድ ያስፈልገዋል ብዬ አስባለሁ። ያ ያ ችግር አለ፣ ትናንትና በመጀመሪያ አጋማሽ የታየው አንደኛው ችግር በተለይ በእንደዚህ አይነት ሂት በምትጫወችበት ጊዜ እንደዚህ አይነት መሯሯጥ እና ዲስኦርጋኒዜሽን ዲስኮኔክሽን፣ አንድም እንዲህ አይነት ተጫዋች ስለሌለ ነው። እና እንዲያውም ትላንት አስተውሎች እንደሆነ የሪያል ማድሪድ ፕሌሜከር ይመስል የነበረው ዲን ሀውሰን እሱን፣ የበለጠ ኢንቢትዊን ደ ላይንስ ኳስ ለማቀበል የሚሞክረው በመስመሮች መሀል ኳስ የሚያቀብለው ኳስ የሚያሰራጨው፣ ይህንን ማድረግ ይችላል። የሪያል ማድሪድ የተከላካይ መስመር አዲስ ጥራት ያለው ተከላካይ ብቻ ሳይሆን ጥራት ያለው ኳስ አቀባይ ነው የጨመረው ነገር ግን ጨዋታ የምትቆጣጠሪው መሀል ላይ ነው እና እዛ ቦታ ላይ ያተጫዋች ያላቸው አይመስለኝ እና ባለፈው ውድድር ዘመን የነበረው ድክመት በብዙ መጠን በመጀመሪያ አጋማሽ በተለይ ይልቁን በመጀመሪያው 30 ደቂቃ ተደጋግሞ ይታይ ነበር። አንደኛ ኳስ በፍጥነት መልሶ የመቀማት ችግር ነበር። በመስመሮች መሀል ያለው ዲስታንስ፣ በተከላካይ መስመሩ በአማካይ መስመሩና በአጥቂ መስመሩ መካከል ያለው ርቀት በጣም ሰፊ ነበር። በተለይ ቡድኑ ኳስ በሚያጣበት ጊዜ አንድ የተለመደ ነገር አለ። ቡድኑ ኳስ በሚይዝበት ጊዜ ሜዳው መስፋት አለበት። ቡድን ኳስ በሚያጣበት ጊዜ ሜዳው መጥበብ አለበት፣ ኮምፓክት መሆን አለበት። ያ ኮምፓክትነስ የለም። ስለዚህ ለአልሃሊ ተጫዋቾች በሪያል ማድሪድ ዲፓርትመንቶች መሀል ብዙ ስፔስ ነበር፣ ብዙ ክፍት ቦታ ነበር። በጣም ዝግ ባለ ፍጥነት ነው የሚጫወቱት። ደግሞ በመጫወት በፍጥነት ለመጫወት ሞከር ነ አለ አይረኒው ግን በፍጥነት አይደለም የተጫወቱት። በጣም ዝግ ያለ ፍጥነት ነው የነበረው ከኋላ እየተጫወቱ ለመውጣት ሲሞክሩ በቂ የመውጫ መንገድ አልነበራቸውም። ስለዚህ አጥቂዎቻቸውን ቶሎ ቶሎ አያገኙም። እንዳልኩት ኦሬሊዮን ሿሜኒ እኔ በጣም ጥሩ ተጫዋች፣ ጥሩ ኳስ ነጣቂ ቢሆንም ግን ጨዋታ አደራጅ ኦርጋናይዘር አይደለም። ቫልቬርዴና ቤሊንጋምም ቢሆን የተዋጣለት የአጥቂ ክፍሉን ከአማካይ ክፍሉ ጋር ሊንክ የማድረግ ችግር ነበረባቸው። በኋላ ያው እንግዲህ ጨዋታው ሲጀመር ጀምሮ እንደጠቀስኩት ትሬንት አሌክዛንደር አርኖልን ወደ ውስጥ እያስገባ የርገን ክሎ በመጨረሻ የውድድር ዘመናቸው በሊቨርፑል አሰልጣኝነታቸው እንዳደረጉት ወደ መሀል እየገባ እንዲጫወት ተደርጎ ነበር። ግን እሱንም የመውጫ መንገድ ስላልነበራቸው እሱንም በተደጋጋሚ ማግኘት አልቻሉም። እንዲሁ በግርድፍ ሶስት አራት ሶስት ሶስት የተጫወተው ስለዚህ በዚህ የተረዳነው አንደኛው ነገር በሌቨርኩዘን በነበረበት ጊዜ በሶስት የመሀል ተከላካዮችና በሁለት የመስመር አማካዮች ወይም ዊንግ ባኮች ነበር የተጫወተው በአሌሃንድሮ ግሪማልዶና በየረሚ ፍሪምፖንግ። አሁን በአራት ሶስት ሶስት ነው የተጫወተው። ግን የምንድነው ቫሪሽን የሚሉት እነሱ በጨዋታ መሀል ወደ ሶስት ተከላካይነት ይቀየራል። ትሬንት ወደ መሀል ስለሚገባ ሁለተኛ ጥልቅ አማካይ ይሆናል። ስለዚህ እንደ ስትራክቸር ከሌቨርኩዘን ብዙ የተለየ አይመስልም። ምክንያቱም በቀኝ በኩል ሮድሪጎ ልክ እንደ ዊንግ ባክ ነበር ይጫወት የነበረው፣ ልክ የረሚ ፍሪምፖንግ ይወጣ የነበረውን አይነት ሚና። በግራ በኩል ደግሞ የአሌሃንድሮ ጋርና የአሌሃንድሮ ስሙ ጠፋኝ፣ የሌቨርኩሰኑ ተጫዋች አሁን ጠቅሾ ነበር፣ የእሱ አይነት ግሪማልዶ፣ የእሱ አይነት ቨርዥን ያለ፣ ሆኖ ግን በጣም አልትራ አታኪንግ ተጫዋች ሆኖ እንዲጫወት ነው የተደረገው። ስለዚህ በስትራክቸር ደረጃ ከሞላ ጎደል የሚቀራረብ ነገር ነበረው። ግን በጠባብ ቦታ ለምሳሌ የሚጫወት አስር ቁጥር የለውም። ልክ እንደ ፍሎሪያን ቪትስ አይነት አስር ቁጥር ደግሞ አልነበረውም። ሌላ አይነት ታይፕ ስለሆነ በስትራክቸር ካየሹ በጣም የተለያየ ነው ለማለት ያስቸግራል። ምክንያቱም ሌቨርኩሰንም ልክ እንደዚህ በሶስት ሁለት ይጀምራል። ከኋላ ሶስት የመሀል የመጨረሻ ተከላካዮች፣ ሁለት አማካዮች። ትናንትናም ልክ እንደዚህ ሪያል ማድሪድ ምክንያቱም ወደ ኋላ በጣም ኮንሰርቫቲቭ ሆኖ እንዲጫወት ነበር የተደረገው የግራ ፉልባካቸው። ስለዚህ በሪያል ማድሪድ በኩል ከሌቨርኩሰን እንደ ስትራክቸር ብዙ አልተለየም፣ ግን የተጫዋቾቹ ታይፕ ግን የተለየ ነው እና ትላንትና አንድ እንግዲህ እንዴት ነው ይጫወተው ያልን የሌቨርኩሰን ብሉፕሪንት ነው ይዞ የሚመጣው ወይስ ሪያል ማድሪድ የዛሬ ሀያ አምስት አመት ነው ለመጨረሻ ጊዜ በሶስት የመሀል ተከላካዮች የተጫወቱ የቻምፒየንስ ሊግን በሁለት ሺ ባሸነፈ ጊዜ ቫሌንሲያን አሸንፎ ሻምፒዮን ሲሆን ከዛ በኋላ አልተጫወተም በእንደዚህ አይነት መንገድ አልፎ አልፎ አንዳንድ አሰልጣኞች ለጊዜያዊ መፍትሄ አድርገውት ካልሆነ በስተቀር እና እነዚህ ችግሮች ነበሩ። ትላንትና ማለት ሄዶ በመጀመሪያው አጋማሽም የታየ ነው እና ለነገሩ ከሶስት ከአራት ልምምድ በኋላ በአዲስ ሌላ አይነት የማሰልጠን እምነት ባለው አሰልጣኝ በአንድ ጊዜ ችግሮቹ እንደው እንደ ደመና በነው እንደ ጉምተን ነው እንዲጠፉ አንጠብቅም። ስለዚህ አሁን እንደው ትላንትና ያየነውን ነገር ለመጥቀስ እንጂ ያለቀ ቡድን አልጠበቅንም። ግን እንደምታውቂው ሪያል ማድሪድ ትላንትናም ከዚህ ጨዋታ ፊት ለማንሳት እንደሞከር ነው አዲስ ቡድን ነው፣ አዳዲስ ተጫዋቾች አሉ፣ የትራንዚሽን ጊዜ ያስፈልጋል። እነዚህ ቋንቋዎች ሪያል ማድሪድ ውስጥ አይሰሩም። ለሌሎች ለብዙ የዓለማችን ክለቦች ይሄ የሽግግር ጊዜ ነው። ሁለት ዓመት ሶስት ዓመት ቆይተን ለዋንጫ እንፎካከር የሚል አይነት ትልም አለ። ለሪያል ማድሪድ ግን ቅድም እንዳነሳሁት አንዳንዶቹ ተጫዋቾች ለዚህ ዝውውር ለማድረስ በሚል ነው ያመጣቸው ሪያል ማድሪድ አሰልጣኙንም ለዚህ ዝውውር ለዚህኛ ውድድር ለማድረስ ብዙ ማሳመን ያስፈልገው ነበር። ምክንያቱም አላመነበትም። የዓለም ክለቦች ዋንጫ የእኔ ቡድን አይደለም፣ አሁን የሌላ አሰልጣኝ ቡድን ነው። ክሊን ስሌት አይደለም፣ ከዜሮ አይደለም የምጀምረው የሚል ጥቂት ማወላወል ነበረው አሰልጣኙ። ግን ፍሎረንቲኖ ፔሬዝ የመጀመሪያ ጨዋታው ላይ ነበሩ። አሁን አልተጠበቀም። ፍሎረንቲኖ ፔሬዝ የመጀመሪያው ጨዋታ ላይ ይኖራሉ ተብሎ ፕሬዚደንቱ ራሳቸው፣ አንሄል ሳንቼዝ ወይ ሳንቲ ሶላሪ እነሱም አሉ አብረዋቸው ግን የእሳቸው ገና ከውድድር ጀመሩ የዛው ፕሌን ውስጥ መኖራቸው ራሱ ለዚህ ውድድር በሰጡት ከፍተኛ ትኩረት ምክንያት የተደረገ ነው። ሪያል ማድሪድ እኔ አይገባኝም። ለምሳሌ አንዳንድ ቡክ ሜከሮችን የአወራራጆች ሪያል ማድሪድን ፌቨራይት ነው ለምን እንዳሉት አላውቅም። ለእኔ ፌቨራይት ፔዤ ነው። የአውሮፓ ምርጡ ቡድን አሁን በዚህ ሰዓት ፔዤ ስለሆነ ሪያል ማድሪድ ያ ካሪዝማ ያ ምንድነው ግርማ ምናምን ስላለው ካልሆነ በስተቀር ምን ማወቅ ምን መጠበቅ እንዳለብንም አላወቅንም። አሎንሶ ና የአንቸሎቲ ሽግግር እንዴት እንደሚሆን ለማንኛውም የሪያል ማድሪድ ጨዋታው ማሸነፍ ይችል ነበር። ያው መጨረሻ ላይ ፍጹም ቅጣት ምት አግኝተው ነበር ፌዴ ቫልቬርዴ የፍጹም ቅጣት ምቱን መታው እና ያሲን በሆኑ በጣም የተዋጣለት የፍጹም ቅጣት ምት ወይ መለያ ምት ግብ ጠባቂዎች ነው። ባለፈው ከፖርቱጋል ጋር በተለይ ከስፔን ጋር እንዳየ ነው በመለያ ምት ሲያሸንፉ በጣም የተዋጣለት የመለያ ምቶች የፍጹም ቅጣት ምቶች የማዳን ችሎታ ያለው ለረጅም ጊዜ በሴቪያ ስለተጫወተ ሪያል ማድሪድ ደጋፊዎችም ተጫዋቾችም የሚያውቁት አይነት ነው። ግን ሪያል ማድሪድ አንደኛው ችግር በዚህ አመት በተጠናቀቀ ውድድር ዘመን ብዙ የፍጹም ቅጣት ምት የመሳት ችግር ነበር። አሁን ይሄ ሰባተኛ የፍጹም ቅጣት ምት ነው ሲሳት። ከ19 የፍጹም ቅጣት ምቶች ሰባቱን ስተዋል የሪያል ማድሪድ ተጫዋቾች። ትላንትና ዋና ዋናዎቹ መቺዎች ሜዳ ውስጥ አልነበሩም። ቤሊንጋም አልነበረም፣ ኢምባፔ ጭራሽ አልተሰለፈም እና ቪኒም ወጥቷል፣ ሮድሪጎም ወጥቷል። ስለዚህ የጨዋታ የማሸነፊያ እድል ነበራቸው። ሊያሸንፉ ይችሉ ነበር፣ ግን ቢያሸንፉም ኖሮ ሜዳ ውስጥ ያየነውን ያንን ድክመት የሚቀርፈው ወይም ድንገት የሚያጣፈው አይመስለኝም። አለማሸነፍ ተጨማሪ ርዕስ ይፈጥር ይሆናል፣ ግን ቢያሸንፍም በዛ የፍጹም ቅጣት ምት አሁን የምናነሳውን ችግር ማንሳታችን አይቀርም ነበር። ግን እንዳልኩት መጀመሪያ ነው እና አሰልጣኙ እንዳለው ገና ኢቨን በሁለቱ አጋማሽ ሪያል ማድሪድ ተሻሽሏል። በሁለቱ አጋማሽ የበለጠ አደገኛ ሆኗል። ኦኬ ብዙዎቹ ሙከራዎች ከሳጥን ውጪ በራሱ በአርዳ ጉለር በፌዴ ቫልቬርዴ ይደረጉ የነበሩም ቢሆን ግን ለምሳሌ ቢያንስ እሱ ያለውን የኳስ ሰርኩሌሽን ኳስ ይዞ መስከን ዘለግ ያለ ሰስቴንድ ፖሴሽን የሚሉት እነሱ ዘለግ ያለ ጊዜ ከኳስ ጋር መቆየት እነዚህ እነዚህ ነገሮች በተለይ ደግሞ ቴክኒካዊ ተጫዋች ከጨመሩ በኋላ አርዳ ጉለር ከገባ በኋላ ተሻሽሏል ማለት ይቻላል። ግን እንዳልኩት አንዳንድ ራሱም ሲሞኔ ኢንዛጊ ከጨዋታው በኋላ አለ። በነገራችን ላይ ለሲሞኔ ኢንዛጊም አዲስ አሰልጣኝ ነው፣ የመጀመሪያ ጨዋታው ነው። ለሁለቱም ምንም የተለየ አይደለም፣ ለሲሞኔ ኢንዛጊም ቢሆን ከዜሮ ነው የጀመረው። እንዲያውም ሲሞኔ ኢንዛጊም ልክ እንደ ሻቢ ያልሆነ ሰው የሶስት አምስት ሁለት ያኛው ሶስት አራት ሁለት መጠነኛ ልዩነት ነው ያለው። ሁለቱም የባክ ስሪ አሰልጣኞች ናቸው። ዞሮ ዞሮ ነው ሁለት ዊንግ ባኮች የሚጠቀሙ ናቸው። ሁለቱም አሰልጣኞች በባክ ፎር ነው ትናንት ነው የጀመሩት። ስለዚህ ሁለቱም አሰልጣኞች አዲስ ፈተና ከዜሮ ቡድን የመስራት እና ግን ከዚህ በፊት ከነበራቸው ሴታ በመጠኑ በተለየ መንገድ የመጫወት ግዴታ ነበረባቸው። ስለዚህ አምና ወይም አምና ልበለው ትንሽ ይደበላለቅብኛል። በሪያል ማድሪድ የአመንቱን ሙሉ በ2023 24 በ2024 25 የውድድር ዘመን ያየናቸው አብዛኞቹ ድክመቶች ነበሩ። አንዳንድ ትልልቅ ተጫዋቾች ምናልባት ሙቀቱ አስቸጋሪ ስለሆነ ሊሆን ይችላል። እና ደግሞ ሲዝኑ የተቋረጠ መሰለ ከዛ ቀጠለ። ስለዚህ የሆነ የፕሪሲዝን መልክ አለው ራሱ አጠቃላይ ቶርናመንቱን ስታይ፣ ሲቲም ሲጫወት ምናምን ጥሩ ጨዋታ ነበር። የማድሪድና የአልህሊ ጨዋታ ከፉክክር አንጻር ካየ ነው በጣም ጥሩ ጨዋታ ነበር፣ ምክንያቱም አልህሊም ጥሩ ቡድን ስለሆነ። ነገር ግን ለአንዳንዶች ተጫዋቾች ከባድ ነው። ቪኒሽ ጁኒዮር የተለመደውን አይነት ተጽዕኖ አልነበረውም። እንዲያውም አርቢትሩ ጨዋታው እንደተጀመረ አካባቢ አስመስሎ የፍጹም ቅጣት ወይም የተጋጣሚ ቡድን ተጫዋች በቀይ ለማስወጣት የመጨረሻ ሰው ሊሆን ይችል ስለነበር ለእሱ ቢጫ ካርድ ሰጥተውት ነበር። የጀመሩት በሁለቱ የመስመር ክፍሎች በኩል በተለይ እንዳልኩት ሪያል ማድሪድ ኳስ በሚያጣበት ጊዜ አላህሊ ቶሎን ወደ ክንፍ የሚያወጣው ምክንያቱም የቡድኑ ዋና ዋና የማጥቃት ተጫዋቾች በክንፍ በኩል ያሉ የክንፍ ተጫዋቾች ሎን ፉልባኮቹም፣ የክንፍ ተጫዋቾቹም ሬናልዶም፣ ሳሌም አልዳውሲሪ ግራ በኩል በቀኝ በኩል ለሞዣዋ ካንሴሎ ማልከም ነበሩ ስለዚህ ፍራንክ ጋርሲያ ና ትሬንት ፈተና ነበረባቸው በሁለቱ ክንፎች በኩል ስለዚህ ይህንን ነው ማለት የሚቻለው ግን አስቀድመው ሪያል ማድሪድ ጎል አስቆጥሮ ነበር ጎሉ አንደኛ አልሀሊ በጣም ጥሩ በሆነበት ሰዓት የተቆጠረ ጎል አልሀሊ ጎል የሚያስቆጠር ይመስል በነበረበት ጊዜ የተቆጠረ ጎል እንደ ጎል ግን እንደ ኳሊቲ ግን በጣም ጥሩ ጎል ምርጥ ጎል ነው ጎል በጣም የተዋጣለት የቡድን ጎል ከትሬንት ነው የጀመረው ከዛ ቅብብሉ ፍጥነቱ የሮድሪጎ የመጨረሻ ኳስ ጎሉን ሲያስቆጠረው ጋርሲያ ሁለት እግሮቹ ደብል ክሊክ አድርጎትም ቢሆን ግን እንደ ቡድን በጣም በጣም ምርጥ ጎል ነው። ሪያል ማድሪድ ያስቆጠረው ከዛ በኋላ ነው እንግዲህ ልክ እንደ ኪሊያን ምባፔ ሁሉ ሰሞኑን በጉንፋን በትኩሳት በምን እየተቸገረ ነበር የተባለው ራውል አሴንሲዮ የፍጹም ቅጣት ምት ሳጥን ውስጥ ጥፋት ፈጸመና ለአል ሂላል የፍጹም ቅጣት ምት የተሰጠው አንድ ላንድ ሆነው ነው ረፍት የወጡት ሩበን ኔቬስ ነው የፍጹም ቅጣት መቱን የመታው ብዙ እንዳልኩት ልምድ ያላቸው ከጥቂት ቀናት በፊት ከፖርቱጋል ጋር ኔሽንስ ሊግ እያሸነፈ ረጅም ጊዜ ፕሪሚየር ሊግ የተጫወተ ተጫዋች ነው ሁለታዊ አጋማሽ ሲጀመር ከአርዳ ጉለር መግባት በተጨማሪ ኦሬሊዮን ፋሜኒንም የመሀል ተከላካይ አድርጎ ነው ሁለታዊን አጋማሽ የተጠቀመው ምክንያቱም እሱን ወደ ኋላ ሳበው እና ፌዴቫል ቬርዴ ቡድኑ ፒቮት ሆነ አርዳ ጉለር ጠለቅ እያለ ኳስ ይወስዳል ስለዚህ መጠነኛ የተጫዋቾች የሜዳ ውስጥ ሽግሽግም አድርጎ ነበር። ያው እንግዲህ ብዙ ጉዳቶች አሉ። በኋላ ጨዋታው ሲያልቅ ግን አሁን ኤንድሪክም ስለሌለ በኤምባፔ ቦታ መጫወት አልቻለም። ግን መጨረሻ ላይ ትላንት እንደጠቀስ ነው ብዙ ወጣት ተጫዋቾች ይዞ ሄዶ ነበር የሪያል ማድሪድ የአጥቂ ክፍል። ጨዋታው ሲያበቃ ጎንዛሎ ጎሉን ያስቆጠሩ ተጫዋች ጎንዛሎ ጋርሲያ፣ ቪክቶር ሙኞዝ እና ብራሂም ዲያዝ ነበሩ። ሶስቱን ተጫዋቾች ነው መጨረሻ ላይ ይዞ ሪያል ማድሪድ የጨረሰው። በብዙ ጨዋታዎች ላይ ሪያል ማድሪድ ጨዋታዎችን ሲጨርስ ፍሮንት ስሪው አይሆንም አይሆንም። ገና የውድድር ዘመን የቅድመ ውድድር ዘመን ባህሪም ያለው ስለሆነ ነው፣ እና ድክመቶቹ አሉ፣ ግን እንዳልኩት የቤት ስራ ብዙ የቤት ስራ ሪያል ማድሪድ እንደሚጠብቀው የሚያሳይ ነው። የፍጹም ቅጣት ምቶችን ጉዳይ ግን በተመለከተ አሁን በዚህ አመት ሲጀመር የመጀመሪያ የፍጹም ቅጣት ምት መቻቸው የነበረው ኪሊያን ምባፔ ነበር። አስር በነገሩ መቺ መሆኑ ያጠናቀቀው ሲሆን አስር የፍጹም ቅጣት ምቶች መታ እና ሶስት ሳተ እና ሁለቱ በተከታታይ ነበር። በአንፊልድ ና በሳን ማሜስ ከሊቨርፑል ና ከቢልባኦ ጋር በተደረጉ ጨዋታዎች የሳተው፣ ያኔ ጥሩ ሰሞን አልነበረም ለኪሊያን ምባፔ ና አሰልጣኙ አንቸሎቲም ኦኬ፣ ከዚህ በኋላ በየጨዋታው እኔ ወስናለሁ፣ አንቋሚ መቺ የሚባል የለኝም፣ ቪኒሽስም ምባፔም ቤሊንገም ማንም አይደለም፣ እኔ ነኝ የምወሰነው አሉ እና በኋላ ለተጫዋቾች ማከፋፈል ጀመሩ። ይህንን ኃላፊነት ለተወሰነ ጊዜ ኪሊያን ምባፔ ሳይመታ ቆየ ና ቪኒሸስ ደግሞ መታ። ቪኒሸስ በዚህ የውድድር ዘመን ስድስት የፍጹም ቅጣት የምትመታ ና አራት አስቆጠረ፣ ሁለት ግን ሳተ። አንደኛው መጨረሻ ላይ ሪያል ማድሪድ ቢያልፍም ከባድ ኪሳራ ሊያደርስ ይችል የነበረ ነው። በቻምፒየንስ ሊግ በዋንዳ ሜትሮፖሊታኖ ከአትሌቲኮ ማድሪድ ጋር በተደረገ ጨዋታ ነበር። በፍጹም ቅጣት ምት ሰዓቱ ለምን ምባፔ አልመታም የሚል ቅሬታ እንደነበር ታስታወሻለች ምሳ ቤሊንጋምም ሁለት የፍጹም ቅጣት ምት መጥቶ አንድ አስቆጥሮ አንድ ስቷል። ስለዚህ ብዙ ያልተለመደ አይነት በጣም ኤሊት ተጫዋቾች ናቸው፣ ግን ሰባት የፍጹም ቅጣት ምት በአንድ ሲዝን መሳት ከፍተኛ ቁጥር ነው። ሪያል ማድሪድ በኖካውት ጨዋታዎች እያሸነፈ 2014 2016 ምናምን ቻምፒዮንስ ሊግ ሲወስድ አይተን እናውቃለን። በዚህም አመት አትሌቲኮ ማድሪድን አሸንፏል በመለያ ምት። ግን ከሰባ ፐርሰንት በታች ነው ባለፉት አራት አመታት የሪያል ማድሪድ የፍጹም ቅጣት ምቶችን የማስቆጠር ሬት ለምን እንደሆነ አላቅም ከ ስልሳ ሁለት የፍጹም ቅጣት መጥቶች አርባ ሶስቱን ያስቆጠሩት ሰባ ፐርሰንት ወይ ስልሳ ዘጠኝ ምናምን ፐርሰንት አካባቢ ነው ለማንኛውም ግን እኔ አንድ ኮንክሉዥን ግን ያ የዙቢ ሜንዲ ወይ የክሩስ ወይ ዙቢ ሜንዲ የምለው ሪያል ማድሪድ በቅርብ ጊዜ ከዚህ ተጫዋች ጋር ስሙ ተጠቅሶ ስለነበር ነው ኪሚህ ሊሆን ይችላል ወይ ሌላ ተጫዋችም ሊሆን ይችላል ግን የዚህ አይነት ታይፕ ተጫዋች ግን እኔ የሚያስፈልገው ይመስለኛል በተለይ ደግሞ አሎንሶ ይጫወትበታል ብለን ከምንገምተው የጨዋታ ስልት እና ራሱም እንደ ተጫዋች ከነበረው ሚና ሪያል ማድሪድም ቶኒ ክሩስ ከለቀቀ በኋላ ያንን ቦታ የሚሸፍን ተጫዋች ባለማምጣቱ በእነዚህ ድምር ምክንያቶች ያንን ቦታ ችላ ያሉት ይመስለኛል። ትናንትና በተለይ በመጀመሪያ አጋማሽ ይህንን በሚገባ ማየት ይቻል ነበር። አሁን እንግዲህ ባለፈው ወደ ዘመናዶ ችግር ነበር። ካሰሚሮ ፌመስ የሪያል ማድሪድ አማካይ ክፍል ፉትቦል በቃ ፈርሷል። ምክንያቱም ካሰሚሮ ወደ ማንቸስተር ዩናይትድ ከሄደ አመታት ተቆጥረዋል። ክሩስ ጫማ ሰቅሏል። ሉካ ሞድሪች ከቀናት በኋላ አዲስ ሚላን ተጫዋች ይሆናል እንደሚለቅ እናውቃለን። ግን ባለፈው የውድድር ዘመን ቢሆን እሱ ያ ያ ካራክተርስቲክስ አለው ቶኒ ክሩስ አይነት ተመሳሳይ ተጫዋች ባይሆንም ግን ቴክኒካዊ ጥራት መሀል ላይ መጨመር የሚችል አይነት አማካይ ነው። እሱ ግን አሁን ከጥቂት ጊዜ በኋላ 40 አመት የሚሆነው ስለሆነ እያንዳንዱን ጨዋታ በየሶስት ቀን ልታስጀምረው አትችይም። ስለዚህ ሪያል ማድሪድ እንዲህ አይነት ቴክኒካዊ ችሎታው ላቅ ያለ የጨዋታ ፍጥነት መቆጣጠር የሚችል ተጫዋች ይፈልጋል። ቴክኒካዊ ጥራት እንደጨመረው አውቃለሁ። ሀውሰንንና ትሬንትን ሲያመጡ እ መሀል ላይ የ አይነት ተመሳሳይ የኳስ ቁጥጥር ኮንፈርት ያለው አማካይ ይፈልጋሉ። ይሄ ጨዋታ ምን መልእክት ያስተላልፋል የሚለውን አላውቅ። ምክንያቱም በቃ የተጫዋች ካራክተሪስቲክስ ነው ካላመጣሽ በስተቀር ሌላ ተጫዋች ያሉትን ተጫዋቾች አንዳንዴ ወደዛ አይነት ተጫዋችነት ኮች ማድረግ ከባድ ነው። በቃ ሌላ አይነት ካራክተሪስቲክስ ያላቸው ተጫዋቾች በመሆናቸው የተነሳ ማለት ነው እና ለምን አጀንዳ እንዳልሆነ ለሪያል ማድሪዶች ትልቅ አጀንዳ እንዳልሆነ አላውቅም። እና እንዲህ አይነት እንደ ዙቢሜንዲ አይነት ተጫዋች ያስፈልገዋል። ዙቢሜንዲ ካርስናል ወደዛ ይሂድ እያልኩ ምናምን አይደለም፣ ግን እንደ ታይፕ ግን እንዲህ አይነት ተጫዋች ከላሊጋ ወጥቶ ወደ ሌላ ሊግ ሲሄድ ያዩ ዝም ማለት በጣም ትልቅ ስህተት ይመስለኛል። ባለፈው ክረምትም ባለፈው ክረምትም ከቶኒ ክሩስ መልቀቅ በኋላ ማለት የተጠቀሱ ስሞች ነበሩ አስታውሳለሁ። ከባድ ነው፣ ሬር ነው። እንደዚህ አይነት አማካይ ማን አለስ የሚለው ጥያቄ ተገቢ ጥያቄ ነበር። ግን ዝም ብሎ ገበያውን ኢግኖር ማድረጋቸው ያለፈው የውድድር ዘመን ላይ ትልልቆቹን ዋንጫዎቹን እንዳያሸንፉ ያደረጋቸው ይመስለኛል። እንግዲህ ሪያል ማድሪድ ትናንትና እንዲኩን ሊያጠናቀቀው የቡድኑ ፐርፎርማንስ ይመስለኛል ብዙ ነገር እንዲነሳበት ያደረገው። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና ምቹ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።